እኛ ስለፈለግን ብቻ ወይም ህዝቡ በሰለጠነ መንገድ ተቃውሞን በሰላማዊ መንገድ ስለገለፀ ብቻ እሺ ብሎ ስልጣኑን ይለቃል ማለት ከእውነታው ጋር ፍጹም የሚጋጭ የዋህነት ነው የሚሆን። ይህ ህዝብ ዓመፅ በተራጀ መንገድ እንዲካሄድና ለትግሉም የሚያስፈልገውን አቅርቦት በማዘጋጀት በኩል ለአመፅ ከተራጀው ኃይሎች የሚጠበቀውን ሁሉ እንደምናደርግና እያደረግንም እንደሆነ እንዲታወቅ እንፈልጋለን። ለቀብር የሚወጣ ህዝብ ሁለት ሶስት ሰው ቀበርኩኝ ከመጣሁኝና ለቀብር የሚወጣው ሰው ቁጥርና ለፖለቲካ ጉዳዮች ለሰልፍ የሚወጣው ቁጥር በጣም ያሳዝናል። እጅግ በጣም ያሳዝናል። አብዛኛው ሰው የአገር ጉዳይ የኢትዮጵያ ጉዳይ በጣም እንትን ሰከንዳሪ አይደለም፣ በጣም በጣም የመጨረሻ እንትን ነው። ከልጅ ትምህርት ቤት ማድረስ፣ ፒያኖ ማስተማር፣ በኋላ ከሱቅ ምናምን ከመዝጋት፣ ከመጠጥ ቤት ምናምን ምናምን በኋላ የሚመጣ የመጨረሻ ጉዳይ ነው። ሰልፍ ላይ አስር ሰው ይዘን አሜሪካ ኤምባሲ እንትን ቆንዙል እንትን እንሂድና መፈክር ብርቱካን ተፈታ ምናምን ፕሬዚደንት ኦባማ ዶን ፋይናንስ ዲክቴተርሽፕ ምናምን አስር ሰዎች መፈክር እናሳዝናለን በጣም እናሳዝናለን ለአመፅ ከተራጃ ነው ኃይሎች የሚጠበቀውን ሁሉ እንደምናደርግና እያደረግንም እንደሆነ እንዲታወቅ እንፈልጋለን ተክሌ ግድ የለም አንድ ደቂቃ ከሆነ ይቅርብኝ ምክንያቱም ቅድም ጥያቄ ስትጠይቁ አንድ ያስገረመኝ ነገር ነበር። ማለት ለመለስ ትዛለኝ ና አዘንኩለት ማለት ይሄ ሰውዬ ወይ ሀያ ሀያመት፣ ስልጣን ላይ የቆየው ሳያውቀው ይሆን እንዴ? ማለት ፕላን አርጎ አይመስለኝም። ሀያ ዓመት ቆያለሁ ብሎ ምክንያቱም አንድ ደቂቃ እናገራለሁ ተብሎ ብዙን ጥያቄ ተብሎ ሁሉም ሰው ሰዓት ይዥ የነበረ ሁለት ደቂቃ ሶስት ደቂቃ ነው እና በአመት ብታሰሉት ያን አንድ ዓመት እናገራለሁ ያለ ሰው ሁለት ዓመት ሊናገር ነው ማለት ነው። እና አይ ቲንክ ከዚህ መጀመር አለበት። መታረም ያለባቸው የባህል አንዳንድ መጥፎ አሉ መታረም አለባቸው። ጀስት ቱ ፖንት መሄድ አለብን። አንደኛ ነጥብ አንድ የ በየአካባቢያችን በሚገኙ እኔ ከቫንኩቨር ካናዳን የመጣወትኝ እና በብዛት አላምንም። በፊት በብዛት አምን ነበር፣ ብዙ ሺህ ሰው ይዞ በማንቀሳቀስ ምናምን ነበረ እና አይሆንም። ያ ልጅ ሆኜ ነበረ። አሁንም ልጅ ነኝ፣ ግን የተሻለ ልጅ ነኝ እና በብዛት አንምን፣ በጥራት ነው። የተወሰኑ ሰዎች ናቸው ታሪክ የሚሰሩት ሁል ጊዜ። ማለት ሁሉም ሰው ህዝቡ ይከተላል፣ ይሰራል። ዋናው ታሪክ ሰሪ ነው ግን ህዝቡን የሚያንቀሳቀሰው የተወሰኑ ሰዎች ናቸው እና በእኛ አካባቢ የተወሰንን ሰዎች ነን አምስት ስድስት ማንሆን ሰዎች፣ ሌላውንም ሰው እንይዝና ብዙ እንቅስቃሴዎች እናደርጋለን። በየ አካባቢው ስብሰባ ይሰበስባል። በቤተ ክርስቲያን፣ በኮሚኒቲ በእድሩም በምኑም በምኑም ላይ እንንቀሳቀሳለን። ጭስት ያመንበት ነገር ስላለ አንደኛ ስ ሁለተኛ የፖለቲካ ድርጅቶች ተባበሩ አንድ ሁኑ ምናምን የሚባል ነገር በጣም የማይመቸኝ፣ የማይስማማኝ፣ የማይጥመኝ ሀሳብ ነው። ቅንጅት ተመልከቱ። ቅንጅት ዶክተር ብርሃኑ ሊሄር ነው እንጂ ኢምፖዝ የተደረገ ድርጅት ነው። ለቅንጅት የማይዋሃዱ ዘይትና ውሃ የሆኑ ግለሰቦችና ድርጅቶች እንዲዋሃዱ አደረግን፣ ጨፍልቀን በግድ ልደቱና ሀይሉ ሻውልና መተን ባ ከአንድ ላይ ስሮሆነ አለሸው። ወዲያውኑ መቆየት አልቻሉም። በአመት ሳይሞላቸው ያ ነገር ተፈጠረ። እኔ የምለው እንትን ያዋህደን፣ ኒድ ያዋህደን። ኦኬ። ቅንጅት ወደ ምርጫ ሲገባ የዛሬ አምስት ዓመት ኒድ ነበረ። የወንበር አለ ኦኬ። ኦኬ። እዚህ ጋር ሀይሉና አቶ ኃይሉ ሻውል እና ይቅርታ ለማፋጠን ነው፣ አንቱ ምናምን አማለው አቶ ኃይሉ ሻውል እዚህ ጋር ለተው አለ ወንበር ሊወዳደሩ ነው ኒድ አለ የግድ የግድ መዋሃድ አለባቸው ካለ በለዚያ ይሃድ ጋር ለዛ ጋር አንድ ሶስተኛውን ይወስደዋል ሊያሸንፋቸው ነው። እንደዛ አይነት ኒድ፣ ይሄ ፕራክቲካሊ የሆነ ኒድ ነው። የሚያወዳደ ሁሉም ስራውን ይስራ። አቶ ረጋይ ማን ነው? ዶክተር ረጋይ በሬ ድርጅት አላቸው። ዶክተር ብርሃኑ ግንቦት ሰባት አለው። ሁሉም ስራውን ይስራ። ግንቦት ሰባት አላማው አለው፣ አላማው ይስራ ስራውን እየሰራ ሲሄድ፣ ያኛውም ስራውን እየሰራ ሲመጣ የግድ እንትን ይፈልጋል። ናና እንጂ ይሄ ማግኔቲክ ፎርስ አለ እኔ ትልቁ ችግር አታክ መደራረጉ ነው። እነሳ እና ለመክሰስ አይደለም ለመውቀስ አይደለም አንዳንድ ድርጅቶች ስም አልጠራም። እኔ ኬንያ ስደት ላይ በነበርኩበት ሰዓት እ የተጸየፍኳቸው ድርጅቶች ነበሩ። ይቅርታ አድርጉልኝ፣ እውነቱን ለመናገር ነው ማለት ነው። እንደመጣን መጥፎ ነገር ውስጥ መረዙን፣ ልጆች ወጣት፣ ብዙ ነገር አላወቅንም። ልክ ኬንያ ስንገባ የለም፣ ትራንስፓረንሲ አይነግሩንም፣ የማይሁን ነገር ግልጽነት የለም፣ ትራንስፓረንሲ የለም፣ በግልጽ አይነግሩንም። መቶ እንመልመላችሁ የለም፣ ተደብቆ ፕሮግራም ምናምን፣ በዚህ ጋር ምናምን በእሁቡ ነው ድርጅታችን እንቅስቃሴ ምናምን ይባላል። ግልጽ እንሁንና እንነጋገር ይሄ የአታክ የመደራረግ ነገር ይቅር። ሌብል አንደራረግ በጣም መጥፎ። ባለፈው ሳምንት አረጋሽ ወይዘሮ አረጋሽ የህወሀት እንትን የነበሩት የዛሬ አስር ዓመት የተባረሩት እሳቸው መርዳት አለብን አልኩና አንድ የእብደት ሀሳብ መጣብኝና ባለፈው ሳምንት እሱን ጻፍኩበት ሀሳብ። ወዲያውኑ በቃ በግል የሚመጡ ኢሜሎች በተለያየ መንገድ የሚጻፉ ጽሁፎች እና የሚነገሩ ነገሮች እጅግ በጣም ተክሌ አንበሳው ጀግና ምናምን ይባል የነበረው ነገር እዚህ ጋር በዛው ልሳን ኖ ኖ ኖ፣ ለካ ወያኔውን ጉያችን ደብቀን ነው ምናምን፣ ወዲያውኑ ሌብል ተደረገና ቶታ ሌላ ተደረገ ማለት ነው። ያ ትክክል ላይሆን ይችላል። የአረጋሽን የመደገፍ ሀሳብ ሮንግ ሊሆን ይችላል። ቶታ ላይ ታትስ ፋይን ኖ ኖ ኖ፣ በዚህ በዚህ በዚህ በዚህ ምክንያት ወይዘሮ አረጋሽ በምንም መልኩ ሊረዱ የሚችሉ ሰዎች አይደሉም ብሎ አርጊው ማድረግ ሲቻል ወደ ፐርሰናሊቲ ጋር ወስዶ ያንን ሰውዬ ድፍጥጥ ማድረግ ይሄ በጣም አስቀያሚ የፖለቲካ ባህላችን ነው በተለይ ካለፈው ትውልድ መሰለኝ አይ ቲንክ ይቅርታ የመጣ የመሰዳደብ እና የመወቃቀስ እሱ ነገር መቅረት አለበት ሌላው ቫንኩቨር ወሰዳችሁ አሁንም ለቀብር የሚወጣ ህዝብ ሁለት ሶስት ሰው ቀበርኩኝ ከመጣሁኝ ና ለቀብር የሚወጣው ሰው ቁጥርና ለፖለቲካ ጉዳዮች ለሰልፍ የሚወጣው ቁጥር በጣም ያሳዝናል። እጅግ በጣም ያሳዝናል። አብዛኛው ሰው የአገር ጉዳይ የኢትዮጵያ ጉዳይ በጣም ሰከንደሪ አይደለም፣ በጣም የመጨረሻ እንትን ነው። ከልጅ ትምህርት ቤት ማድረስ፣ ፒያኖ ማስተማር፣ በኋላ ከሱቅ ምናምን ከመዝጋት፣ ከመጠጥ ቤት ምናምናም በኋላ የሚመጣ የመጨረሻ ጉዳይ ነው። ሰልፍ ላይ አስር ሰው ይዘን አሜሪካ ኤምባሲ እንትን ቆንጆል ሄድን እና መፈክር ብርቱካን ተፈታ ምናምን ፕሬዚዳንት ኦባማ ዶን ፋይናንስ ዲክቴተርሽፕ ምናምን አስር ሰዎች መፈክር። እናሳዝናለን በጣም እናሳዝናለን እህ ሌላ ቦታ ላይ ስትሄዱ በሰርግና በለቅሶ በምናምን ሲሆን ግን አዳራሹ ጢም ብሎ ልክ አገር ሰላም ነው፣ በቃ ሁሉም ነገር ኦኬ ነው የሚኖረዋል። አይ ባህል መቅረት አለበት። ሌላው አንዳንድ እንትን ከግል አክሽንን ጀምር። ኦባንግ ደስ ይለኛል በጣም ድርሻችን የየድርሻችንን እንወጣ አለ። ከቤት ይጀምር ቴሌቪዥን ተጀመረ ተባለ። አሁን ሚዲያ በነገራችን ላይ ዛሬ የተናገርኩበት ርዕስ እሱ ነው። ሚዲያ የግል ሚዲያ መያዝ ካልቻልን በስተቀር የኢትዮጵያን ሕዝብ በየቤቱ ዶክተር ብርሃኑ የዛሬ አስር ዓመት ከዛሬ አስር ዓመት በፊት አውቀው ነበረ። እኛን ሰብስቦ ለአመፅ ያጋለጠንና ለዚህ ብሎ ያደረገን እሱ ነው እና ሳቀው። ጀስት ፕሮፌሰር ነው ተራ ፕሮፌሰር ነው በቃ። እውቀቱ ምን ሁሉ እዛው እሱ ጋር ቀርቶ ይጽፋል ለኤሊቱ ብቻ የሚሆን ነበረ። ወደ ፖለቲካው መጣ ኢህአድግ የተወሰነ ሪዝናብል አክሰስ ሰጣቸው። ለኢትዮጵያ ህዝብ ሁሉ የሚሆን ሰው ሆነ። ተራውን ህዝብ መሰለና በተራው ቋንቋ መናገር ጀመረ። የዶክተር ብርሃኑን የተቀበረ እውቀት መብራት ጀመረ። መገናኛ ብዙን ልክ እንደ ጋራ ነው። ዜርፎር መገናኛ አሁን ቴሌቪዥን ተጀመረ የሚል ዜና ቀር ቴሌቪዥን ተጀመረ የሚባል ነገር ሰማሁኝ። እያንዳንዳችን ሶስት ሺህ ያስፈልጋል። አንድ ቴሌቪዥን ጣቢያ በአማካይ ለአመት ሰንትን ሰስቴነብል እንዲቆይ ለማድረግ ሶስት ሺህ ሰው ብቻ ነው። ዲሲ ዋሽንግተን ዲሲ ብቻ አንዳንዶቻችሁ 150 ሺህ ትላላችሁ፣ አንዳንዶቻችሁ 50 200 ሺህ ነን ትላላችሁ። አንድ 300 ሺህ ሰው እናጣለ እንዴ? በወር 10 ብር፣ በአመት 120 ብር ሰብስክራይብ አድርገን እያየን እኮ ነው ቴሌቪዥን እያየናቸው። እዚህ ጋር እነ ዓለምጸሐይ ወዳጆ ምናምን ናቸው እነ ታማ ይበቃላል አለ እነ በየነ ይቅርታ፣ እነሱን እነሱን እያየን እየኮመኮምን፣ ቴሌቪዥናችን አይተን ዜና ሰምተን ጀስት ትግሉንም እናራምዳለን ማለት ነው። በዛ ምክንያት ነው ይሄ ቪኦኤን ጃማ አድርጋለሁ ምናምን የሚሉ ለማስፈራረዛቸው የመጣው። በቃ መገናኛ ብዙኃን የህልውና ጉዳይ ስለሆነ ነው። ከራሳችን እንጀምር። መውቀሱም ያስፈልጋል መነጋገሩም ያስፈልጋል፣ ግን ከራሳችን እንጀምረው። ጨርሻለሁ። አመሰግናለሁ። እኛ ስለፈለግን ብቻ ወይም ህዝቡ በሰለጠነ መንገድ ተቃውሞን በሰላማዊ መንገድ ስለገለጸ ብቻ እሺ ብሎ ስልጣኑን ይለቃል ማለት ከእውነታው ጋር ፍጹም የሚጋጭ የዋህነት ነው የሚሆኑ ይህ ህዝብ አመፅ በተደራጀ መንገድ እንዲካሄድና ለትግሉም የሚያስፈልገውን አቅርቦት በማዘጋጀት በኩል ለአመፅ ከተደራጀነው ኃይሎች የሚጠበቀውን ሁሉ እንደምናደርግና እያደረግንም እንደሆነ እንዲታወቅ እንፈልጋለን። ሀገርን ወደፊት ለማስጓዝ የተሄደበትን ጥረት ወደ ኋላ በመመለስ የተዳከመች ኢትዮጵያን ለመፍጠርም መስራት አለብን ይላል። የአፍናና የመገናኛ መዋቅሮች፣ የገንዘብ ምንጮችና በአጠቃላይ በስርዓቱ ላይ የኢኮኖሚና የሥነ ልቦና ጫና በሚፈጥሩ ኢላሞች ላይ ማነጣጠር አለበት። የህዝባዊ እምቢተኝነትም ሆነ የህዝባዊ አመፅ ትብሉ መላው ሀገራችን እንዲያዳርስ መስራት ብቻ ሳይሆን በሁሉም የሀገሪቱ ክፍል የሚደረጉ እንቅስቃሴዎች ተናበው በተመሳሳይ ጊዜ እንዲደረጉ ማድረግ ይገባል። ጀግንነትና እልህ መላበስ ይገባናል። ገድለንም ሆነ ሞተን ይህን አስከፊ ስርዓት መንግለን እንደምንጥለው ለወዳጅም ለጠላትም ግልጽ የምናደርግበት አሁን አመጽና ጥፋትን አዋጭ መንገድ ሲል የሚደመጠው ሰው አንድ ወቅት ግን የዚህ አቋም ተቃራኒ እንደሆነ ሲገልጽ ተሰምቶ ነበር። በእኛ አመለካከት ካሁን በኋላ የተጠ ጦርነት ይባለ ዘመኑ የለበት ነው። ለአመፅ ከተራጀ ነው ኃይሎች የሚጠበቀውን ሁሉ እንደምናደርግና እያደረግንም እንደሆነ እንዲታወቅ እንፈልጋለን።